ሰላም ጤና ይስጥልኝ! የተወደዳችሁ ናይል አካዳሚ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልልኝ። ይህ ናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ አማርኛ እንዲሁም እንግሊዝኛ የሳመማር ለሚፈልጉ ሁሉ አድርሱላቸው እያልን ከወዲሁ እናሳስባለን። ይህን ቪዲዮ ከመጀመራችሁ እስከ መጨረሻው ረጋ ብላችሁ ለመመልከት ሞክሩ። አማርኛን ቀለል ላድርጋችሁ፣ ማንበብና መጻፍ እንድትችሉ ያደርጋል። ስለዚህ በውስጥ መስመር መማር የምትፈልጉ ደግሞ ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ በመደወል በኢሞ በዋትሳፕ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች ታገኙናላችሁ። አማርኛን በአጭር ጊዜ ብቻ ከሶስት ወር እስከ አራት ወር ባልበለጠ ጊዜ ብቻ አቀላጥፋችሁ እንድትጽፉና እንድታነቡ እናደርጋለን። ብዙዎቻችን አማርኛ መጽሐፍ ተቸግረናል፣ ማንበብ ተቸግረናል፣ እንዲሁም ቴክስት መጻጻፍ ሌሎችንም ጸሎት ማድረግ ሌሎችንም ብዙ ማስፈላጊ የሆኖችን ነገሮች ማድረግ እያሰብን ነገር ግን ሳንማር በመቅረታችን ብቻ ብዙ ጸጸቶችን አሳልፈናል። ስለዚህ አሁን ደግሞ ቀለል ብሎ መጥቶላችኋል። በዚህ ቻናል ቀጥታ በመደወል ሊሆን ይችላል። በሞባይል በቴሌግራም በሌሎችም የሶሻል ሚዲያ አማራጮች ልታገኙን ትችላላችሁ። በሳምንት አምስት ቀን የስራ ቀናትን እያስተማርን እንገኛለን። መጣችሁ እናንተም ልትማሩ ከወደዳችሁ ዘወትር እናንተን ለማስተማር ዝግጁ ነን። ዛሬ ደግሞ ይዤላችሁ የመጣሁት ምንድን ነው? በባለፈው የተቆረጠ ረዣዥም ቪዲዮዎችን የለቀቅነው ቪዲዮ አለ። ከዛ የተቆረጠ ቪዲዮ ነው። ተከታታይ ቪዲዮ ስለሆነ እያንዳንዱን ከዛ ከመጀመር ጀምረን ይ ሁለተኛው ቪዲዮ ነው። ቀጣይ ደግሞ ሦስተኛ ይኖረዋል። እስከ መጨረሻው እያንዳንዱን ረጋ ብላችሁ ለመመልከት ሞክሩ። ቀጥታ ወደ ትምህርቱ እንሄዳለን። ነገ ነገር ግን ነገር ግን ከሶስቱ ከሶስቱም ወ ን ድ ማ ማቾች ወንድማ ማቾች አን ዳቸ ወነ አንዳቸውም መጥረ ቢ ያ መጥረቢያ አ ል ያ ዙ አልያዙም ነ በር ነበር ነገር ግን ከሦስቱም ወንድማማቾች አንዳቸውም መጥረቢያ አልያዙም ነበር። ሶ ስ

መስማማት መስማማት አቃታቸው አቃታቸው ሶስቱም አንተ አምጣ አንተ ሂድና አምጣ ሲበባሉ ቆይተው መስማማት አቃታቸው በመጨ

ረቢያ መጥረቢያ ለማ ም ጣት ለማምጣት ሰንፈው ሰንፈው ዛፉ ን ዛፉን ወዝውዘው ወዝውዘው እንዲወድቅ እንዲወድቅ ለማድረግ ለማድረግ ተስማሙ ተስማሙ። በመጨረሻም ከሦስቱም አንዳቸው እቤት ሂደው መጥረቢያ ለማምጣት ሰንፈው ዛፉን ወዝውዘው እንዲወድቅ ለማድረግ ተስማሙ። ዛፉ ዛፉ ገደል ገደል አፋፍ አፋፍ ላይ ስለ ቆመ ስለቆመ ከገደሉ ከገደሉ በተቃራኒ በተቃራኒ እ ን ዲወድቅ እንዲወድቅ ለማድረግ ለማድረግ አቀ አቀዱ። ዛፉ ገደል አፋፍ ላይ ስለቆመ ከገደሉ በተቃራኒ እንዲወድቅ ለማድረግ አቀዱ። ነገር ግን ከሶስቱም ወንድማማቾች አንዳቸውም መጥረቢያ አልያዙም ነበር። ሦስቱም አንተ አምጣ፣ አንተ ሂድና አምጣ ሲበባሉ ቆይተው መስማማት አቃታቸው። በመጨረሻም ከሦስቱም አንዳቸው እቤት ሂደው መጥረቢያ ለማምጣት ሰንፈው ዛፉን ወዝውዘው እንዲወድቅ ለማድረግ ተስማሙ። ዛፉ ገደል አፋፍ ላይ ስለቆመ ከገደሉ በተቃራኒ እንዲወድቅ ለማድረግ አቀዱ። ቤተሰብ ይሄ ሁለተኛው ቪዲዮ ነው። ከዚህ በፊት አንድ ቪዲዮ ለብቅ ያለው ይሄ ደግሞ ሁለተኛው ቪዲዮ ነው። ከዚህ ቀጣይም ደግሞ የመጨረሻው ቪዲዮ ስለሚመጣ እናንተ ሰብስክራይብ አድርጋችሁ የደወል ምልክቷን ጫን ስትሉ በየቀኑ የሚለቀቁ አዳዲስ ቪዲዮዎች ከእናንተ ጋር ይደርሳሉ። ማንኛውም ይህን ቪዲዮ የሚመለከት ሁሉ ሰብስክራይብ እያደረጋችሁ ለፉ። ይሄ ቻናል እንደምታዩት ገና አዲስም ከመሆኑ አንጻር እናንተ ሰብስክራይብ ብታደርጉ ምንም የሚቀነስባችሁ ነገር ስለሌለ፣ ለእኛ ግን በጣም ብዙ ጥቅም ስለምናገኝበት ሰብስክራይብ ማድረጋችሁን አትርሱ። ይሄ የቅንነት ድጋፍም ስለሆነ የእናንተ የአእምሮ ድጋፍም ስለሆነ እኛን ለማበረታታት ሞክሩ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ ለሌሎች ማንበብና እና መጻፍ ለተቸገሩት ሁሉ አዳርሱልን እያል ከወዲሁ እናሳስባለን። በውስጥ መስመር መማር ለምትፈልጉ ደግሞ ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ በመደወልም ሊሆን ይችላል። በኢሞ፣ ዋትስአፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች ብትደውሉ ታገኙናላችሁ። ዘወትር ከሰኞ እስከ ዓርብ ባሉ የሥራ ቀናት ሁሉ እያስተማርን እንገኛለን። ብዙ ተማሪዎች የተለወጡበትም ነው። እናንተም መማር ከፈለጋችሁ ወደዚህ ቻናል ተቀላቀሉ፣ ሃሎ በሉን አብራቸውን ስለነበራቸው ከልብ እያመሰገነ በሌላ ክላስ ከምንገናኝ ደግሞ መልካም ጊዜ ይሁንላችሁ እያልኩኝ ከወዲሁ አሳስባለሁ። መልካም ጊዜ